የሀና አባት በድንገት ይህ ወሬ ሲሰሙ እጅግ በጣም በደስታ አለቀሱ። እስካሁን ነገሩ ሁሉም በሳቸው ተደብቆ ሲደረግ ቢኖርም በ11ኛው ሰዓት መታወቁ አይቀርና እንግዲህ ቀኑ ደረሰ። የሚያውቁበት ቀን ዛሬ የሀናን ቤተሰቦቿን በማጌቷ እንዲሁም ደግሞ ዲኤንኤንም ውጤት ሁሉንም ነገር ሲሰሙ እጅግ በጣም የደስታ እንባ አለቀሱ። ነገሩ እስካሁን በሳቸው ተደብቆ ሲካሄድ ቢቆይም እንግዲህ ያው የማፍቀን የለም እና ቀኑ አልፎ ሁሉንም ነገር ደርሶ ዛሬ ሁሉንም ሲሰሙ እጅግ በጣም አለቀሱ። ለካ ሀና ምንድን ነው ችግርሽ ለምን አትነግሪኝም ብዬ ሁሌም ስጣላት አትጠይቀኝ የምትለኝ በዚህ ውስጥ ገብታ ነው። እኔ ምን አውቄ እኔ ልጨነቅልሽ፣ እያሉ አባ እይይይ ብሎ ነው ያለቀሱት። ዛሬ ያው እኚህ ብሎ ነው ያለቀሱ። ቢያለቅሱም ይገባቸዋል። የምር እሷ ያለ መንገድ ፈልጋ ሳይሆን እሳቸውን ያሉበትን ህመም ስለምታቅ ስለሚጨነቁ ነው ያልነገረቻቸው። ታዲያ ዛሬ ችግር የለውም ቢጨነቁም የደስታ ነውና ተብሎ ዛሬ ይህ የብስራት ዜና ተበስሯል። እሳቸውም ሁለት አይነት ስሜት ነው ተሰማቸው። ከዚህ በኋላ ስኔ የምንድነው መሆነ እሷ ከቤተሰቦቿ የእኔስ ጉዳይ የሚለው ቢያሳዝናቸውም፣ ነገር ግን የእኔው ችግር የለውም። እሷ ብቻ እንኳንም ቤተሰቦቿ ተገኙ። የእስካሁን ህልሜም እንደዛ ነበረ። ቤተሰቦቿ ቢገኝ የሚሉት ነገር እስካሁን 16 ዓመት አግኝቻት ከኔ ጋ ስትኖር አንድን ቀን የባዳነ ስሜት ሳይሆን እንደ ልጅነት ነው ያሳየችኝ፣ እና ቤተሰቦቿን በመገኘቱ ደስ ብሎኛል ብሎ ደስታቸውም ገልጸዋል። ይህ ደስተ ገለጹት በእንባ ታጅበው ነበረ። ሁሉም የተሰበሰበው ሰው በእንባ አስጨርሰውታል ማለት ነው። ደስ አይልም በጣም። እንኳን ደስ አሉት። ሌላ ያው ባዩሽ አሁንም አርፋ አልተቀመጠችም፣ የሆነ ነገር ለማድረግ ወደዛ ወዲህ እየተራሮጠች ትገኛለች። ነገር ግን በዚህ አጋጣሚ ዶክተሩ ሳይደነቅ አያልፍም። ምክንያቱም ይህ ሁሉም የሆነው በሱ ነው። ብር አይበገሬ ነው እና ብር የማይቀይረው የለም። በአሁን ሰዓት ምንም ብር ያልቀየረው እውነተኛ ዶክተር ተገኝቷል። ሁሉም ዶክተሮች፣ በእንደዚህ አይነት የምትሰሩ፣ በሙስና የምትጠረጠሩ እንደዚሁም ውጤት ምናምን የምትቀያየሩ ካላችው ካላችሁ ከዚህ ዶክተር እንድትማሩ መልእክቴም ነው። ማመን ያቃታትን ሜላት እጅግ በጣም ደስ ብሏታል። የደስታም የሆነ አይነት ስሜትም ተሰብቷት ሁለቱም መሀል አለች፣ ደስታዋም ሀዘን ማለት ምክንያቱም፣ እርግብ ልጄ ስትላት እስካሁን ስትርገበገብላት ነበረ። ዛሬ ግን እውነቱ ሲወጣ አንቺ ዋሽተሸኛል። እምን አስፈለገ ይሄ ይህስ ነገር እንዴት ነው ለምን ሊመጣ ቻለ የሚለውን እንግዲህ አሳስቦና ይህ ደግሞ አናዷታል ባዩሽን ለመክሰስ እንዲሁም ደግሞ ባዩሽ ጓደኛዋም ለመውቀስ ፈልጋለች ነገር ግን አሁን ጊዜው አይደለምና ትንሽ ቆይ ብላ አልፋታለች ጋሽ መስፍን እኔ መጀመሪያም ውስጤ ነግሮኝ ነበረ አንቺ ነሽ እንጂ እችኛዋ ምንም ልጄ መስላል አንቺ በግድ ጨምጭመሽ ነው የእኛ ነብላ እንግዲህ ስትኖር የነበረው። አሁን ግን እውነታውም ስለታወቀ እኔም ደስ ብሎኛል። እኔ መጀመሪያ ልጄን ብትሆን ባትሆንም ዲኤንኤኑ ቢመጣም ባይመጣም ልጄ ብዬ ውስጤን አሳምኜዋለሁ። አንቺ ግን አያላቅልሽም ሲል እሱም ደስታው ገልጿል። እንግዲህ የማይሳሳት የለም። እሷን በጓደኛዋ ተገፋፍታ ዜናውም የውሸት የተሰራጨውን ዜና አይታ እንግዚህ ተመሳስሎባት ነው። እሷም ትንሽ ያሳመናት ሀና። እስካሁን እኔ ጋር ስትቆይ እንደዚህ አይነት ነገር ምንም ተናግራ አታውቅም። እኔ ምን ልበል የዛ ነው እንጂ እኔ ምኑን አውቄ ስትል ግራ ግብት ብሏታል። አይዞሽ፣ ግራ ይግባሽ ሚዳት አንዳንዴ፣ ያጋጥማል እኛም ብለን ነበረ። ይሁን እንጂ ዛሬ ግን ሁሉም አልፈዋል። ነገር ግን ዋናው እውነታው መታወቅ ነው። የሀና አያትም ከአሜሪካ መታለች። ነገሩ እውነት ደስ ይላል። እንደው እንኳን ደስ አለሽ ስትል የሚላትን አበስራለች። ከአሜሪካ ሰው የዝያራ ይመጣል፣ እኛ ባለንበት የዝያራ ኢትዮጵያ መግባት አቅቶን፣ እንግዲህ ይህ ነው ያለው ልዩነት ማለት ነው። እንግዲህ ዋናው አንድዬ፣ እንኳን ደስ አለሽ፣ እንኳን የዚህ ቀን አበቃሽ። እንግዲህ ሁሌም አንድ ነገር እውነት ከያዛችሁ እርግጠኛ ትሆናላችሁ። እስካሁን በሜዲካሉም ይሁን በዚህ ሀሳብ ይሁን ሁሉም ሲያወራ፣ እሷ ግን እርግጠኛ ነበረች። ምንም ሜላትም ልታንቋሸሻት ብትሞክርም እንዲሁም እርግብ ታይ አትስረቅኝ፣ ይህ የሰረቅሽኝ የእኔ ነው፣ ፎቶውም ማተቡም የኔ ነው። ለምንድን ነው እንደዚህ የምታደርጊ ስታት፣ ዝም በይ፣ ከየት ነው ሰረቅሽ? አንቺ ጅል ብላ ንገና የሞራን ስብራት አድርሳባታለች። ምን አለች ከዛ ሀና ችግር የለውም፣ ስረቂ እንደ ሰረቅሽ አይቀርም። ግን ይሄ የሰረቅሽው ፎቶ ነው ወይም ደግሞ ማተብ ነው። ግን አንድ ነገር ንገርሽ፣ አንድን ነገር ግን መስረቅ አትቺ ማለቻት። እሱም እውነት እውነት፣ መስረቅ አትቺ ማለቻት። ይህ ትልቅ ነገር ነው ጋይስ። ይሄ ነገር ለበብላቸው አስቦት የሁሉም ሰው ይሆናል። የሀናና የእርግብ ብቻ አደለም። እውነት አይሰረቅም። እውነት ሆነ። እንደዚህ አባባል የማረከኝ አባባል የለም። እውነት ነው፣ ምንም ይሰረቃል። መኪናችሁም፣ ቤታችሁም። ቤትስ እንደ ይሰረቃል እንዴ ተሸክሞ ይሄዳል እንዴ እንዳትሉ፣ ይሰረቃል። በምንም በምንም ሚንስ ይሰረቃል። እንዴት ማድረጋችሁ፣ ልክ እንደ ባዩሽ በደልም ምንም ትብላችሁ ልትነጠቁ ይችላል። ነገር ግን እውነት አትነጠቅም። ይህ የሀናን አባባል እጅግ በጣም ትልቅ ነው የገባው ሰው ማለት ነው። እውነት አይሰረቅም። አላነጥብ ነው ይኸው። ሰረቀች ሁሉም ነገር በዛ ሜላት ልታምናት ትችላለች፣ አሳምናታለች። ግን እውነቱ ሀናን ጋ ስላለ ይኸው፣ እውነት መሰረቅ ስለማይችል እውነቱ ተደርሶበታል። ስለዚህ ባዩሽና እርግብ ማፈር አለባቸው። በእርግጥ እርግብ ይህ ነገር ፈርታለች። በመጨረሻም ሀሳቧም ለመቀየር ከአንዴም ሁለቴ ባዩሽ እያነጋገረች ነበረች። ችግር የለም የሁሉም መፍትሄ ነው ያለሁኝ አንቺ ብቻ ዝም ብለሽ ከነሱ ጋር መቀራረብ ይኖርሽ እንጂ ያለቻት እና ብዙ ለብዙ ብዙ በሷ አልፈርድም፣ ምክንያቱም ተገፋፍታ ነው። ግን ብትገፋፋም ዛሬ እሷ አስራ ስምንት አልፈዋታል። እኔ አይ በዩሽዬ እኔ አልፈቅድም አክስቴ፣ እኔ አደለሁም ይህን ሰርቄ ነው ብላ እውነቱ መጋፈጥ ትችል ነበረ ጠያጩ። ስለዚህ የተጋፈጠችው ውሸት ስለሆነ ይኸው አደባባይ በፀሐይ አዋርዷታል። ስለዚህ ሀናን ያለችው በዚህ መረጋገጥ ይችላል። ምንም ብትሰርቁ እውነት መስረቅ እንደማይቻል በሀናና በማን አይተናል። በእርግ ብዬ እንዲሁም ደግሞ በባዩሽ አንዳንድ ምስኪን እንደ ሜላት አይነቶቹ ቶሎ የሚያምኑ የተጎዱ እናቶች ልባቸውን ተሰብሮ በልጃቸውን ሀዘን የኖሩ በትንሽ ሲመሳሰል ያው ቶሎ ማመን ይችላሉና። የዛ ነው ያመነች ይሆናል። እኔ ሚላትም ላይ እናትነች ነች ብዙ አልፈርድም፣ ግን እኔ ሚላት ላይ ፈረድኩት። ይህ ሁሉም ዓመት እሷ ጋር ስትኖር በትንሽ ጊዜ ይህ ሁሉ ጉስቁል ስተረጋት ስሙ እራሱ እስከ መርሳት ስምሽ ማን ነበረ አያቸው። ይሄ ነገር አናዶኛል። ሚላት ነው ጭራሽ ከሷ እየኖረች ስምሽ ማን ነው? ስሜ ጠፎት እንደ ስጠት የአንቺ ስምኔ መጻፍ አለብኝ ሴፍ ማድረግ አለብኝ። እችች አንዳንድ ቃላቶች አናዶኛል። ነገር ግን በልጅ ነች አይደለችም የሚለው ብዙም አልፈርድባትም፣ እናት ነችና። እንኳን ደስ አላችሁ። ኮንግራ። ባይ ባይ።